አሰናው አለይኩም ወረህመቱላሂ ወበረካቱ የተከበረ የኔ ቤተሰቦች እንዴት ናቸው አልሐምድሊላህ ደህና ሰብስክራይብ ላይ ከምታደርጉ ከሆነ አመሰግናለሁ አሁኑ ሰብስክራይብ አድርጉ ሸር አድርጉ ዛሬ የመጣው ታሪፍ ምርጥ ሀሳብ ነው ማለት ነው ኢንሻአላህ ሁላችንም ተጠቃሚዎች ያደርገን ማለት ነው የምር እኔ በፊት አሁኑ መኖሪያ ፈቃድ ምናምን ሲባል ምንም ደንታ ይሰጠኝም ማለት ከላስ ያኔ ብዙም እንትን አይለኝም ነበር ማለት ነው። ግን አሁን ግን በቃ ያኔ ቢያንስ በጣም አሪፍ ነው መኖሪያ ፈቃድ ቢገኝ ጥሩ ነው ማለት ነው፣ እና አሁን የወጣውን ህግ ሁላችሁም ሞክሮች ተጠቀሙበት ማለት ነው። ኢንሻላ አዳዴነት ተጠቀም ይቻድገን ላችኋለሁ እና ብዙ አይነት መንገድ አለ እየተባለ ነው እኔ አረቦችን ጠይቂያቸው አሁን ብለዋል ማለት ነው። ብቻ ከመቼ እስከ መሸንዶ አለሁ አለም፣ የሚቆይ አዲስ ህግ ይሆን አይቆይ ይሆን ቶሎ ንትን ይሉት ይሆን አለሁ አለም ማለት ነው። እና የፓስፖርት ኮፒ ደግሞ እዛ ግዴታ በኦንላይን ራሱ ባትከፍሉ፣ ከዛ ቤተሰብ ሂዱ ሚግሬሽን የሚጠይቅላችሁ ካገኛችሁ ከዛው ኮፒውን ማስወጣት ትችላላችሁ። ወይም ደግሞ እዚያ አሻራ የሰጣችሁበት ወረቀት ምናምን ያላችሁ ካላችሁ እዛ ላይ ያለ የገማ ቁጥራችሁም የፓስፖርት ቁጥራችሁ እኛ ስላላወቅ ነው ነው እንጂ፣ በአረበኛ ስለተጻፈ እኔ በፊት በፊት ሀገር ሄዳለሁ ብዬ እንትን ብዬ ነበር ማለት ነው። አሻራ ምናምን ሰጥቼ ነበር። ከዛዛ ጋር አለ እኔ ግን አላወቅኩትም ነበር። አረቦቹ ናቸው ያሳኝ እንደ ይሄኩ የገማ ቁጥር ይችለዋል ማለት ነው። እኔ አላወቅኩትም። በአረበኛ ቁጥር ተጽፏል፣ ግን ምን እንደሁ አላወቅኩትም ነበረ እዚ በዚ ህኩ ከሳሆን እኔ ያው መሞከር ፈልጋለሁ ማለት ነው። ኢንሻላህ እውነታቸውን እንደ ትክክለኛ በላቁ የሚነሳ ከሆነ ማለት ነው ከሆነ የአረብ አዳ ተጠቃሚዎቹ ያያድገን ሁላችንን ማለት ነው። ሞክሩት። አብሽር ደግሞ ዘንገራቸው ኔ ደግሞ አብሽር አፕሊኬሽን ዝም ብሎ መስሎኝ ነበር፣ እንደዚያ አይደለም። አብሽር አካውንት አብሽር አፕሊኬሽን የምትከፈተው እነሱ ናቸው የሚከፍትላችሁ ማለት ነው። የህግ አካል የሆነ ሰው ዘወስዳችሁ እንደውም የሚከፍትላችሁ ማለት ነው። ሄዳችሁ ማለት ነው። እንደውም እንትን ራሱ በስማት ራሱ ሳይሰጥ አይቀርም እና እኔ አሁን እሱን እንትን ማለት ፈልጋለሁ፣ ግን ገና እያመቻቸው ነው እላችኋለሁ። እና ተጠቀሙበት፣ አብሽሩልኝ፣ አትፍሩ። በዛ ላይ ሰብስክራይብ አድርጉ፣ ሸር አድርጉ ቻናሌን ግን በባህሪ በባህር የመጡትን አይወክልም ተብሏል። በኡምራ በሀጅ ምናምን የመጡትን አይወክልም ተብሏል። በኮንትራት መተን ያው ልክ ለነዋሪ የመጣዋለ እንደዚያ የመጡት በኮንትራት ለመጣ ነው ነው የሚያገለግለው ተብሏል ላችኋለሁ። እና መሞከሩ አይጠፋም አይከፋም፣ መሞከሩ አይከፋም። ፓስፖርታችሁ ደግሞ የድሮ ፓስፖርት ነው አሉ መሆን ያለበት የድሮ ፓስፖርት ኮፒውን ኮፒውን ስታገኙ ወይም ቁጥሩን ከዛ ይወጣል። ሲጀመር እኮ እነሱ ካልጠመሙ አሁን ከኢጋማችን ጋር ፓስፖርታችን እነሱ ጋር እኳ አለ። የድሮ ፓስፖርታችን እኮ ከእነሱ ጋር ነው። ምክንያቱም ከኮንትራት ስንወጣ ከፍሎቻችን ለእነሱ ነው የሰጧቸው። እነሱ ደግሞ ከፈለጉ አንስተው መስጠት ይችላሉ። በፊትን የሆኑ ጓደኞቼን ሰጠዋቸው ያውቃሉ፣ ወታደሮች ማለት ነው። ፓስፖርታቸውን ከየት እንዳመጡት አናውቅም፣ አለች አምጥተው ሰጡን አለኝ። ተፈለጉ ይሰጣሉ ማለት ነው፣ ያኔ እነሱ መስጠት ይችላሉ። ያንን የሚሰጡን ያንን እናሳድሰዋለን ማለት ነው። ከሰጡን ኢንሻላህ፣ እንደማንኛውም ሁሉንም ነገር አላህ ሲያገረው አይደለም፣ አላህ ያገራልንና ተጠቃሚ ያድገን እላችኋለሁ። እኔ ገና ነኝ፣ ግን ካወጣሁኝ ወይ ያረቢ፣ እስኪ እንዲያወጣ አድግልኝ ማለት ነው ግንፋል ይዘኛል። በዛላይ አሁነ ከምንታ የተነሳ በጣም ይግሮ መረባል እና እንትን ቪዲዮ ይሰራላቸኋለሁ። ካወጣሁኝ እሰራላቸኋለሁ፣ እንደት እንደት እንዳወጣሁ ምናምን ነገር ከመጀመርያ እስከመጨረሻ አሳያችኋለሁ። የሆኑ አለኝ ከፊልም አሉ እሱም አልቸገረኝም። በስ በላቁን እውነታቸውን የሚለው ነው። ግን መጀመሪያ ይቺ የአብሽሩን ካጠፈጥኩ በኋላ ፕሮሰስ የሚጀምረው ከዛ ነው ማለት ነው። ከዛ ከተሳካልኝ የአረብ ደስ ሲል፣ ወይ የሆነ ያሰባችሁት ነገር ሲሳካ በጣም ነው ደስ የሚለው። እና ከተሳካልኝ በጣም ነው ደስ የሚለኝ። ከዛ ቪዲዮ ሰራላችኋለሁ ለእናንተ ማለት ነው እነግራቸዋለሁ ማለት ነው። እንዲሁም ደግሞ የፓስፖርታችሁን ኮፒ የምትፈልጉ ልጆች የሆኑ ልጆች ግሩፕ ከፍተዋል በዋስታፕ ማለት ነው። እኛ የፓስፖርት ኮፒ እናዋጣለን ብለዋል። ግን የፓስፖርታችሁን ኮፒ ትክክለኛውን ካገኘንላችሁ አራት መቶ ሪያል ትከፍላላችሁ ብለው ሰባስበው ግሩፕ የከፈቱ ልጆች አሉ። እኔ እዛም ይውል ብያለሁ። ዛሬ ያውልኛል ኢትዮጵያ ውስጥ ማለት ነው። ግሩፕም ላይ ካገኘኋቸው ቶኬ ብያለሁ ቀድሞ ወዳገኘው ነው መሆነው ወይ እንዲሁም ደግሞ

እና ለማንኛውም በተሰራ ሆኖም ሆኖም ግን በተሰራ እና ይምር ያረብ ደስ ነው በጣም በጣም ላችኋለሁ። ለሀገራችን ሰላም ያድርግልን፣ እንደው አለ ሀገራችን ሰላም ይመልስልን ሚል ላይ በጣም ሀገራችን በተለይ ኮሪብ ማለት ነው። በተለይ ኮሪብ በቃ ከኮሪብ ሰው የለም፣ ድምጽ የሚሆን እንኳ ምናምን የለም። ሰው ሁላይ ታውግን ሰላም ይውረድ። በቃ ሰላም ይውረድ። ሰው ቢታመም ሐኪም ቤት እንዴት ነው መሄድ የሚችለው? በቃ የተለያየ ነገር። እናቶች፣ እህቶች፣ እህቶቻችን እያረግዛሉ ይወልዳሉ። ሐኪም ቤት መሄጃ መንገድ የለም። ሐኪም ቤት መሄድ ፈልጉ ማለት ነው። ትምህርት ቤቶች የሉም ተዘግተዋል። አሬ አረቢ ወላያ ታውልደዋል። አሰላሙን ያውረድ የለም። ትምህርት ቢማሩ የገዛ እህቶቻችን ናቸው የሚማሩት፣ የገዛ ወንድሞቻችን ናቸው የሚማሩት። አስተማሪ ቢያስተምር የገዛ ቤተሰባችን ነው የሚያስተምረው። አስተማሪም ለህዝብ ነው የሚያገለግለው። ህዝብም ደግሞ ያገለግላል አስተማሪ ማለት ነው አይደል? ህዝብ ምን ያገለግላል? እንደውም አስተማሪ ነው የሚያገለግል እና እንደ ኮሬም ላይ ሁሉ ነገር እንደነበረ ይስተካከልልን፣ ይስተካከልልን። በቃ ትምህርት ቤት የሚከፈት እንዱ ያልፉ አልፏል። ቢያንስ እንኳን አዲሱ ኢንሻአላህ ለአዲሱ ዓመተ ምሕረት መከፈት አለበት። እስከ መቼ ትምህርት ተዘግቶ ልጆች ትምህርታቸውን አቋረጡ ሰዎች ያቋረጡ ደግሞ እኛ ገጠር ደግሞ ታውቃላችሁ አጥኑ የሚላቸው የለምን፣ የለ ክላስ ይረሱታል። ከዛ ትምህርታቸው ተቋርጦ ከዛ በኋላ ምንድን ነው ክላስ ከአስር አመት በኋላ እንግዲህ አስራ ሁለት አመት አስራ ሶስት አመት ሲሆናቸው የዋረብ ሀገር ሊሄድ ነው ግማሹ በባህር ግማሹ በህጋዊ መበታተን ነው። እና ይማሩ ራካቸው ላይ ትምህርት ይከፈት ትምህርት ይከፈት። ሐኪም ቤታ ይዘጋ እንዴ፣ መንገድ ይዘጋ፣ በቃ ሰላም ይውረድልን። ኮሬብ ላይ በጣም አስቸጋሪ ነው። ለነገሩ በጣም አስቸጋሪ ነው ማለት ነው። እኔ እንጃ ምንድንላቸሁ አላውቅም። ግን እኛው እኛው የኮሬብ ህዝብ ራሱ ራሱ ነፍስ ማወቅ አለበት። በቃ ይሄ ይሄ ነገር እንደዚህ እንደዚህ መሆን የለበትም እንደዚህ እንደዚህ ከላስ አንድ ሰው ለሀገሩ ጥሩ ነገር ሲያስብ ያለው እየተበላሸ መሆን የለበትም አይደል እንዴ? እና እንደዛ ነው ውደች። ይሄ ለሰላሙን ያወርድልን። የአረብ ለሰላሙን ያወርድልን። ከሰላም በላይ ምንም የለም። በቃ ሁሉም ነገር ሰላም ሀገር ሰላም ሲሆን ነው የሚያምረው። እላችኋለሁኝ ሁልጊዜ እቻ የምር ሀገራችን ላይ ግን ሌሎቻችሁም ጸጥ ጸጥ አትበሉ። ኮሬ ላይ ያለውን ነገር እንደዚያም ባትሉ ደስ ይለኛል። በቃ ሰላም ይሁን። አሁን መኪና ይገባ ይሄድ ምናምን በቃ ለምን መኪና ከሌለ ሰው እንዴት አቅም ቤት መሄድ ይችላል? አረቢ ኑሮ ውድ ሁሉ ነገር ውድ። ምክንያቱም ነጋዴ ሄዶ ማምጣት አይችል ለገበያ አይሆን። ለምን አይሆን እንዴ? ረተወል ሰላም ሰላም ይሻላል። አገራችን ኮሬብ ላይ ሰላም መሆን አለበት። ሁሉም ሀገር ሰላም አላህ ያድግልን። ሁሉንም ሀገር ሁሉንም ሀገር አላህ ሰላም ያድግልን። ግን የኮሬብስ ህዝቡ ህዝቡም ወይ ህዝቡ ወይ አያውቅም፣ ወይ እያረቢ ወይ ሲነግሯቸው አይሰሙ። እንደው ምን ይሻላል? ምን ይሻላል? እንደው እና የሰው ልጅ ኃይል የለውም፣ ኃይል ያለ ሰው እንጂ ኃይል ያለው የሰው ልጅ ኃይል የለውም። ማንም ማንን አሸንፎ አይኖርም፣ የሚኖረው በፍቅር ቢሆን እንጂ ማለት ነው። እና እንደዛ ነው ውዶችዬ። መኖሪያ ፈቃድ ማሰራት የምትፈልጉ ሳውዲዎች አሰሩ ላችኋለሁኝ። የምሬ ነው በሚዲያ ሁሉም ተጠቀሙበት እያሉ ነው። እናንሞክረው ሞክረው እስኪ እኛ ያው እኛንን እንግዲህ ምንሞክር ማለት ነው እኛንን እኛን ነው የሚመለከተው ጉዳዩ እኛን ነው የሚመለከተው ላችኋለሁኝ እኔማ እንደሳስቆዳይ ያረብ ነገራችን ስላብሽርም አንደው አስተብላ ስቶሪ ያወረድኩና ማለት ነው። በዛኛው ስልክ በሌላው አስተበልኝ፣ መስመሩ ስለማይሰራ ሂድ በሌላ ቪዲዮ እመጣላችኋለሁ። ከዛ እንደገን አይደለም አይደለም፣ እኔ እኮ ራሱ የሚከፍተው መስሎኛል። ታውቃላችሁ፣ ሰው ያስፈልጋል ሰው ያስፈልጋል ሰው ያስፈልጋል ላሉ እዚ አብሽር ቦታ ይዘውን የሚሄድ ሰው የሚያውቅ ሰው መሆን አለበት። አብሽሩን ስታስከፍቶ ስትሄዱ ጥንቃቄ አድርጉ ማለት ነው። ነገር እላቸዋለሁ። ወደ ቲቪ በቀጣይ ቪዲዮ እስከምንገናኝ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ።